የሚከሰተው ኃጢአት ተሆነ፣ የሚያመጣው አረመኔነት ተሆነ፣ የሚያመጣው ዝርፊያ ተሆነ፣ የሚያመጣው ደም ማፋሰስ ተሆነ፣ የሚያመጣው የበታች የበላውን አለማክበር ተሆነ፣ የሚያመጣው ልጆች ቤተሰቦቻቸውን አለማክበር ተሆነ፣ ወላጆች ልጆቻቸውን አለመንከባከብ ተሆነ፣ ኃላፊዎች ህዝቡን የህዝቡን መብት አለመጠበቅ እንደዚህ እንደዚህ ያሉ ነገሮች ተሆኑ ምክንያቶቹ ወደ መፍትሁ መሄድ ነው የሚያስፈልጉ። መፍቲሁ ምንድን ነው? ወደ ፈጣሪ እየተመጸጸት መመለስ፣ ተዙልም መቆጠብ፣ ከዝሙት መታቀብ፣ ተበደል መታቀብ፣ መሪዎች መሪያቸውን በትክክል መምራት ተመሪያቸውን፣ ወላጆች በቅጥ በወጉ መሆን አስተማሪዎች ተማሪዎችን በወግ መምራት፣ ተማሪዎች የበላያቸውን ማክበር፣ ይህን አደጋ ተከላከልልን እኛ አቅም የለንም ማለት የእያንዳንዱ ሰው ድርሻ ነው። አሁን ያሁኑ መድያኒት ያሁኑ መፍትሄ ምንድን ነው? የተከበራችሁ የሃይማኖት አባቶች ተከበራችሁ የመንግስት አካሎች እንደውም የተከበራችሁ የሚዲያ ሰራተኞች ወንድሞቻችን፣ ህዝቦቻችን፣ አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። እንግዲህ እንደሚተላለፈው እንደሰማነው፣ አሁንም ቀደም ባለው ጊዜ ችግሩ ከፍ ያለ ነውና፣ መርበርትበት አያስፈልግም፣ መጨነቅ አያስፈልግም፣ ጥንቃቄ ነው ያስፈልገው የሚል መልዕክት እየተላለፈ ነው። የሰው ልጅ ደግሞ ደስታት ያገኝ መደሰት፣ የሚያስከፋት ያገኝ መከፋት፣ የሚያስጨንቅ ሲያጋጥመው መጨነቅ የሰው ልጅ ጠበይ ነው። አሁን አስጨናቂ በሽታ ተከስቷል። እንደኛ እንደ እስልምና ሃይማኖት በምንድን ነው የመጣው? የተከሰተው ችግሩ የተከሰተው ምክንያቱ ምንድን ነው? ማንም ነገር ያለ ምክንያት አይመጣም። ምክንያቱ ምንድን ነው ብሎ ማወቅ ለየ አንዳንዱ ሰው ለወንዱ፣ ለሴቱ፣ ለአስተማሪው፣ ለተማሪው፣ ለመሪው፣ ለተመሪው፣ ለወላጆች፣ ለልጆች ያስፈልጋል። ችግር የሚከሰተው በምንድን ነው እንደሆነ በየጊዜው ይከሰታል፣ ድርቅ ይከሰታል አሁንም በሀገራችን በተቀደመው ሰሞኑን ያንበጣ መንጋ እንዲሁ ሲያስጨንቅ ሰንብቷል። ጭጋግም እያቸገረ ነው። በተለያየ ጊዜያት ድርቅም እያቸገረ ነው። ችግርም እያቸገረ ነው። በሽታዎችም የተለያዩ እየመጡ ናቸው። ምንድን ነው ምክንያታቸውም ያመጣቸው? ይህን ማወቅ ያስፈልጋል። ሽግሮችን በሽታዎችን የሚከስታቸው የሚያመጣቸው ምክንያት ኃጢአት ነው፣ በደል ነው። ዙልም አንዳንዱን መዝለብ አንዳንዱን መዝለብ፣ ዝሙት መብዛት፣ ስርቆት መበርከት፣ እዝነት ማጣት፣ በአጠቃላይ ኃጢአት የተባለ ያደጋ ምክንያት ነው። መጀመሪያ ምክንያቱን ማወቅ ያስፈልጋል። ተተከሰተ በኋላ ታይከሰትስ በፊት መድኃኒቱ ምንድን ነው? የሚከስተው ኃጢአት ተሆነ የሚያመጣው አረመኔነት ተሆነ የሚያመጣው ዝርፊያ ተሆነ የሚያመጣው ደም መፋሰስ ተሆነ የሚያመጣው የበታቸበላውን አለማክበር ተሆነ የሚያመጣው ልጆች ቤተሰቦቻቸውን አለማክበር ተሆነ፣ ወላጆች ልጆቻቸውን አለመንከባከብ ተሆነ፣ ኃላፊዎች ህዝቡን የህዝቡን መብት አለመጠበቅ፣ እንደዚህ እንደዚህ ያሉ ነገሮች ተሆኑ ምክንያቶቹ፣ ወደ መፍትሁ መሄድ ነው የሚያስፈልገው። መፍትሁ ምንድን ነው? ወደ ፈጣሪ እየተመጸጸት መመለስ ከዙልም መቆጠብ፣ ከዝሙት መታቀብ፣ ከበደል መታቀብ፣ መሪዎች መሪያቸውን በትክክል መምራት ተመሪያቸውን፣ ወላጆች በወቅት በወጉ መሆን፣ አስተማሪዎች ተማሪዎቹን በወግ መምራት፣ ተማሪዎች በላያቸውን ማክበር፣ ወደ ፈጣሪ መመለስ መጸጸት መጥቶበት ይባላል፣ በአረበኛ ተውበት ይባላል፣ እስቲግፋር ይባላል፣ ምህረት ፈጣሪ ጌታን አላህም መጠየቅ የሚያመጣው ሰበቡ ኃጢአት ተሆነ የሚያመጣው ፈጣሪ ጌታ ከሆነ ምክንያየቱ እስቲግፋር ነው። ምክንያየቱ ተውበት ነው። ምክንያየቱ ተኃጢአት መታቀብ ነው። ተይ ቀደምተኛ ቀደም ባሉት ህዝቦች በአጠቃላይ ዝንጀሮ የሆኑ ሰዎች አሉ። ከርከሮ የሆኑ ሰዎች አሉ። በውሃ የተጠፉ ሰዎች አሉ። እንደ ቀሞች ምድር የተደፋባቸው ህዝቦች አሉ። እኛ ለመዘርዘር አሁን ሰዓታችን አይበቃንም። ያ ሁላ በምን ምክንያት ነው? በአንዳንድ ኃጢአት ነው፣ ወይ በሊዋት ወይ በዝሙት ወይ ሚዛን ስፍር በማጉደል በአንዳንድ ኃጢአት ነው። ዛሬ በእኛ ጊዜያት አስሩን ስምንቱን ሀያውን ኃጢአት አንድ ሰው ይሰረዋል ግን አላሀ ዛይ ነው ለዝነት የተላከልና ለ በዛ ምክንያየት ዝንጀሮ አላደርጋችሁም ከርከሩ አላረጋችሁም ጦጥ አላረጋችሁም ምድር አላስጣችሁም በውሃ ጨርሻ አላጠፋችሁም ብሎ አላህ ቃል ገብቷል። ቢሆንም በየሀገሩ በነፋስ እየተጠፋ እያየን ነው። በውሃ እየተጠፋ እያየን ነው። የተለያዩ ነገሮች እየመጡ ነው። አሁን መፍቲሁ ዱዓ ማድረግ ነው። ስለ ንጽህና የሆን እንዲው አሁን በበሽታ ምክንያት ይሆን የእስልምና ሃይማኖት የመጀመሪያ ትምህርቱ ነው። የልብስን ንጽህና መጠበቅ፣ የአካል ንጽህና መጠበቅ፣ የቤትን ንጽህና መጠበቅ፣ የጎረቤትን መብት ማክበር፣ ጎረቤትን መክበር ማክበር፣ ንጽህናቸውን እንዲጠብቁ ማድረግ የእስልምና ሃይማኖት የመጀመሪያው ትምህርት ዛሬ እንደ አዲስ የምንመክረው መከረው አይደለም። አሁን ያሁኑ መድኃኒት ነው? ያሁኑ መፍትሄ ምንድን ነው? ዱዓ ነው፣ ጸሎት ነው። በየቤታችን እንደ ጠባያችን እየቶበት ወደ ጌታ ይቅርታ እየጠየቅ የጠየቅ እባክህ በለን፣ ይቅር በለን ብለን፣ እረ ይህን አደጋ መልሰልን፣ ይህን አደጋ መልሰልን፣ ይህን አደጋ ተከላከልልን። እኛ አቅም የለን፣ ማለት የእያንዳንዱ ሰው ድርሻ ነው። በተለይም ደግሞ የሃይማኖት አባቶች ከፍታ ድርሻ ነው። የሃይማኖት አባቶች ምንጊዜም ቢሆን ችግር ሲከሰት አይሆን፣ ችግርም ባይከሰት ሁልጊዜ ፈጣሪ ጌታ ጋር የሚገናኙ መሆን አለባቸው። ያየናል፣ ይሰማናል፣ ስንናገር እየሰማ ነው፣ ስንሰራ እያየ ነው ብለው መቆሚ ሃይማኖት አባቶች ድርሻ መሆን አለበት። አሁን መቼም እንግዲህ ተደግሟል ይሄ ነገር ጥንቃቄ አዲንም በብዛት ለው ስበብ ነው እንጂ ጥንቃቄ አዲንም የሚያዲነው ነው ፈጣሪዬ አላህ ነው የሚያዲ ነው። የዚህ መድያኒቱ ዱዓ ማድረግ ነው፣ ሶደቀ መስወደቅ ነው፣ አውፍ መባባል ነው፣ ከኃጢአት መቆጠብ ነው። ይሄ ዱዓ የሚባለው ነገር ጥቅም ጥቅሙ ብዙ ነው። አንደኛ ጥቅሙ እንደ ዛሬ የተከሰተውን አንበጣ በሽታ አደጋ እንዲጠፋ፣ እንዲቀር፣ እንዲወገድ ያደርጋል። ዱዓችን በርከት ያለ እንደሆነ፣ ሶደቃችን በዛ ያለ እንደው፣ እስቴፋራችን በርከት ያለ እንደው፣ ምናልባይ ቀላል የሆነ እንደው ያቃልልልናል ሌላ ደግሞ ገና የሚፈጠር አደጋ ይኖራል። አናቀውም። ተይተ ሰባቱ ሰማያት በላይ አላህ የበላ ድርጅት አለው። የአደጋ ድርጅት አለው። ከዛ ነው የምንወጣው። ዱአችን ሶደቃችን፣ እስትቅፋራችን ያ ሲመጣ ዱአው ወደ ላይ ሲሄድ ተያይዞ የዓለም እስከሚጠፋ ድረስ ይቆያል። ምናልባች ዱአችን ሶደቃችን፣ እስትቅፋራችን በርከት ያለንደው አለዛ በቀላል ይደርስብናል። ይህን ያለፈንደው የሰራነውን ኃጢአት መማሪያ ይሆናል። ሌላው አራተኛው ከሞት በኋላ ለደረጃችን ለጀነት ምክንያት ይሆናል። እንደዚህ ያለ ጥቅም ስላለው ዱዓ ሁል ጊዜም ዱዓ ተገቢ ነው። ዱዓ ማድረግ አለብን። እኛ ለህዝበ ሰላሙ እንደይሁም ለህዝበ ክርስቲያኑ ሁሉም ወንድማችን ነው፣ ሁሉም እህቶቻችን ናቸው። የምናስተላልፈው ተውባካች ሁ እንመለስ እንጸጸት፣ እንቶብት፣ ዱዓ እናድርግ፣ እንፈቃቀር፣ እንቀራረብ፣ እንዋደድ፣ እንረዳዳ። የበታችሁ የበላሁን ያክብር፣ የበላው ለበታችሁ ይዘን ጎረቢት ለጎረቢቱ ይዘን ነው የምንለው። አለዛ በመላ በሒላ በላ አይመለስም። ነቢያችን አለይ ሰላቱ ወሰላም የሰው ልጅ ኃጢአት ያበዛ እንደው በተለይም ዝሙት መድኃኒቱ ያልታወቀ አዲስ አዲስ በላበ ሰው ላይ ይፈጠራል። ኢርስ ሲያንቀጠቅጠ ኖረ ደግሞ አሁን እንዲህ ያልመጣ ተይቀደም ከሰማይ አመድ ብቻ ዘንቧል። አንድ አንድ ሰው እስቲቀር ድረስ የሰው ልጅ በመሬት ላይ ሙጥጥ ብሎ አልቋል። ይሄ ለአላህ አዲሱ አይደለም። ስለዚህ መድኃኒቱ መከባበር ነው። መድኃኒቱ መጸጸት ነው። መቶበት ነው። ኢስቲግፋር ማድረግ ነው። ዱዓ ማድረግ ነው።